በዚህ ስፍራ ብዙዎች ከችግራቸው ተላቀዋል። መውለድ የማይችሉ ወልደዋል። ዓለም አቃተኝ ካለችው በሽታ ከካንሰር፣ ከነርቭ፣ ከተለያዩ በሽታዎች ከኤች አይቪ ሌሎችንም ዓለም ያቃታትን በሽታ እዚህ ስፍራ መጥተው ብዙዎች ጥለዋል። ከመንበሯ ስር የሚፈልቀው ጸበል እጅግ ፈዋሽ ነው። የሚደንቀው ነገር በትዳር ዓለም ብዙዎች ልጅ አጥተው ሲኖሩ እዚህ መጥተው እናታችን ቅድስት ሐናን ተማጽነው ጸበሏን ጠጥተውና ተባብሰው እምነቷን ተቀብተው በአመቱ ልጅ ይዘው መጥተዋል። ይህ መካን የእግዚአብሔር ደጅ ነው። የእናታችን የቅድስት ሐና ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በየካ ክፍለ ከተማ በኮተቤ የምትገኘው የመካነ ቅዱሳን ኢያቄም ወሐና ቤተ ክርስቲያን ልንገባ ነው። ኑ ከዚህ ከበረከት ቦታ አብረን ንግባ፣ ተከተሉኝ። የኮተቤ መካነ ቅዱሳን ኢያቄም ወሐና ቤተ ክርስቲያን በመንፈሳዊ አገልግሎት እንዲሁም በቅጥሯ የተለያየ ልማት ስራዎችን እያከናወነች እንደምትገኝ የደብሮ ዋና አስተዳዳሪ የሆኑት መጋቢ ሃይማኖት የማነ ብርሃንን ባቁም ይናገራሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእናታችን ለቅድስት ሐና ዓመታዊ በዓለ ዕረፍት በሰላም አደረሰን አደረሳችሁ። እንግዲህ ያው እንደምታዩት ኮተቤ መካነ ቅዱሳን ኢያቄም ወሐና ቤተ ክርስቲያን በመንፈሳዊ አገልግሎት እና እንዲሁም በልማት እጅግ በጣም እየተፋጠነ እየተዋበ ከጊዜ ወደ ጊዜ እየደመቀ የመጣበት ሁኔታ ነው ያለው። ወታችሁ እንዳያችሁት ግቢውን ቴራዞ በማንጠፍ የተለያዩ ዛፎችን አትክልቶችን በማጽዳት በማስተካከልና በማስዋብ የቀሩ በቅርቡ ቤተ ክርስቲያኑ እንዲተወቦ አእምሮ የተጠናቀቀ የተመረቀ በመሆኑ እዛ የቀሩ አንዳንድ ስራዎችን በመስራት ላይ እንገኛለን። በመንፈሳዊ አገልግሎት ዙሪያ ላይም ደግሞ ሊቃውንቱ፣ ካህናቱ በወርሃ ጽጌ እጅግ በአማረ በደመቀ ሁኔታ እያገለገሉ ቆይተዋል። አሁንም ለትልቁ በዓል ከፍተኛ የሆነ ዝግጅት እያደረግን እንገኛለን። የኮተቤ መካነ ቅዱሳን ኢያቄም ወሐና ቤተ ክርስቲያን እጅግ ፈዋሽ የሆነና ከመንበሩ ስር የሚፈልቅ ጠበል አለው። በእናታችን በቅድስት ሐና ስም የፈለቀው ይህ ጠበል እጅግ ድንቅ ድንቅ ገቢረ ተአምራትን ያደርጋል። እንግዲህ የቅድስ ለየት የሚያደርገው ከሌላው ጸበሉ የሚፈልቀው ከመንበሩ ስር ነው ከመንበሩ ስር ወጥቶ እንግዲህ ዘወትር የጌታችን ቅዱስ ሥጋ ክቡር ደም ከሚፈተትበትና ከሚፈሱበት ከመንበሩ ስር ከመቅደሱ ስር ነው ጸበሉ ያለው ከዛ ወጥቶ ነው እንግዲህ ጸበል ቦታ በቧንቧ ወጥቶ የታመሙ ህሙማን የሚጠመቁበት እውነት ለመናገር ከሆነ ተአምሯን ባለመንገራችን በየቀኑ በየዕለቱ የሚሰራውን ተአምር ለምእመናን ባለማብሰራችን ነው እንጂ እኔ እንደማቀው እዛ የሚያጠምቁ አባቶችም እንደሚነግሩኝ ከካንሰር ከተለያየ በሽታ አይድንም ከተባለ ከከባድ በሽታ የሚፈወሱ በቅድስታ እና ጸበል የሚድኑ ብዙ ምእመናን ናቸው ያሉት፣ ምስክርነት የሚሰጡት ውጭ ሀገርም ድረስ የቅድስታናን ጸበል አምጡልን እያሉ እየላክንላቸው እየተፈወሱ እየዳኑ ያሉ ሚመናኖቻችን ብዙዎች ናቸው። ቅድስታና እጅግ በጣም ገቢረ ተአምራትን በየእለቱ የምታደርግ በጸበሏ የምትፈውስ መሆኗን መናገር ሚመናን አውቀው ተረድተው ብዙ ድወያን መጥተው እንዲፈወሱበት እንዲድኑበት መናገር ያስፈልጋል። በዚህ ጉዳይ ላይ ተግተን መናገር፣ ማወጅ፣ መመስከር ይጠበቅብናል። የኮተቤ መካነ ቅዱሳን ኢያቄም ወሐና የእናታችን የቅድስት ሐና የቃል ኪዳን ታቦት፣ የአባታችን የቅዱስ ኢያቄም የቃል ኪዳን ታቦት፣ እንዲሁም የአጋዕዝተ ዓለም ቅድስት ሥላሴ ቤተ መቅደስ በግቢ ውስጥ ራሱን ችሎ፣ እንዲሁም ደግሞ የአባታችን የአቡነ አረጋዊ የታላቁ መልአክ የቅዱስ ሩፋኤል የቃል ኪዳን ታቦትና ሌሎችም የቃል ኪዳን ታቦታት ያሉበት ስብሐተ እግዚአብሔር ሳይቋረጥ የሚደርስበት በርካታ ምዕመናን ሥጋው ደሙ በመቀበል የሚታወቅበት እንዲሁም ደግሞ በርካታ መንፈሳዊ አገልግሎቶችን በመስጠት ያለ አንጋፋና ታላቅ ደብር ነው። የኮተቤ መካነ ቅዱሳን ኢያቄም ወሐና ቤተ ክርስቲያን እጅግ አንጋፋና ከደብሩ ጋር የተመሠረተ ወልድ ዋህድ የተሰኘ ሰንበት ትምህርት ቤት ያለው ሲሆን የሰንበት ትምህርት ቤቱ አገልግሎት እጅግ ልዩ ነው። የኮተቤ መካነ ቅዱሳን ኢያቄም ወሐና በደብሮ ካሉ ታቦታት መካከል በዓመት እጅግ በድምቀት የሚከበረው የእናታችን የቅድስት ሐና በዓለ ዕረፍት ህዳር 11 የሚከበረው ነው። የዘንድሮውን የእናታችን የቅድስት ሐናን በዓለ ዕረፍት ህዳር 11 ለማክበር ደብሩ በታላቅ ዝግጅት ላይ እንደሚገኝ የደብሩ የአስተዳደር አካላት ይገልጣሉ። እናታችን የቅድስት ሐና በዓለ ዕረፍቷ ህዳር 11 ቀን ነው። እንግዲህ ቅድስት ሐና የተከበረች ከጻድቃን፣ ከቅዱሳን፣ ከሰማይታት የበለጠች የጌታችን የመድኃኒታችን የኢየሱስ ክርስቶስ አያት የእናታችን የቅድስተ ቅዱሳን ንጽሕተ ንጹሓን የድንግል ማርያም እናት ናት። በዚች ቤተክርስቲያን ያው ሁልጊዜ በድምቀት ይከበራል። የዘንድሮው ለየት የሚያደርገው ከሁለት ወራት በፊት ቅድመን አብይ ኮሚቴ የበዓል ኮሚቴ በመሰየም ኮሚቴው የተለያዩ የቤተክርስቲያኒቷን ነዋያተ ቅድሳት በማሟላት ረገድ የሊቃውንቱን ካባ፣ ቀሚስ እንዲሁም ደግሞ ነዋያተ ቅድሳት፣ አልባሳት መጓናጸፊያ የተለያዩ ጃንጥላዎች፣ ድባቦች እንዲሁም ደግሞ ቤተክርስቲያኗ ያሏት የአበባ ምንጣፎች በጣም ያረጁ ስለሆኑ እነሱን ለመቀየር ታስቦ እጅግ በጣም ሰፋ ያሉ እና በዛ ያሉ የደመቁ የአበባ ምንጣፎች እነሱን ለማሰባሰብ ከተለያዩ ሰዎች ድጋፍ በመጠየቅ እነሱን በመግዛት በማሟላት ረገድ ሰፊ ስራ ተሰርቷል። በበዓሉም ጉዳይ ሰፊ ዝግጅት ተዘጋጅቷል። መንፈሳዊ አገልግሎቱ የበለጠ የተጠናከረና የተዋበ የሆን ዘንድ በመላው አዲስ አበባ የሚገኙ አንቱታን ያተረፉ ውሉደ ያሬድ ሊቃውንት መጥተው እንዲያገለግሉ ሌሊቱንም ብኑ በማህሌቱ እግዚአብሔር ፈቃድ ከሆነ በብፁዕ ወቅዱስ ፓትርያርካችን ጀምሮ ብፁዓን አበው ሊቃነ ጳጳሳት የሀገረ ስብከታችን ብፁዕ ሊቀ ጳጳስ ብፁዕ አቡነ ርያቆስ ሌሎችም እንግዶች የተገኙበት እጅግ ያማረ የደመቀ በዓል እናከብራለን ብለን ሰፊ ዝግጅት እያደረግን እንገኛለን። በመላው ዓለም የሚገኙ በእግረ ስጋ መምጣት ያልቻሉ በላይቭ ሚዲያ እንዲመለከቱ ቤተክርስቲያኗንም እንዲደግፉ የቅድስት ሐናን በረከት ረዴት እንዲያገኙ እንዲሁም ደግሞ እምነቷን ጸበሏን በመቀበልና እንዲላክላቸው በማድረግ ከተለያየ ደዌ እንዲፈወሱ በበዓሉ ላይ ደግሞ መገኘት የቻሉ በመላው አዲስ አበባ በእግር መምጣት የሚችሉ ምእመናን መጥተው የቅድስት ሐናን በረከት ረዴት እንዲካፈሉ ጥሪያችንን በእናታችን በቅድስት ሐና ስም እናስተላልፋለን። ይህ ጠበል ዘውትር ስለ እናቴ ስለ ቅድስት ሐና ብለን የምንማጸናት የእመቤታችን የቅድስት ድንግል ማርያም እናት በሆነችው በቅድስት ሐና ስም የፈለቀ ነው። በመላው ዓለም የሚገኙና የዚህን ድንቅ ጠበል ገቢረ ተአምራት ያወቁ ኦርቶዶክሳውያንና የሌላ እምነት ተከታዮች በሙሉ ወደዚህ ስፍራ በመምጣት ከካንሰር፣ ከጉበት፣ ከኩላሊት እንዲሁም ከሌሎች ዓለም ሊያድነው ካልቻለው የተለያዩ ደውያት ይፈወሱበታል። የእናታችን የቅድስት ሐና ጠበል ከመንበሩ ስር የፈለቀው ድንቅ ተአምራት እያደረገ ዛሬም ላይ ይገኛል። በዓላችንን የሰላም በረከት ያድርግልን። ለበዓሉ ቀን ሁላችንንም ያድርሰን። እግዚአብሔር ሁላችንንም ይባርከን። የቅድስት ሐና ረድቷ በረከቷ አይለያችሁ። በመላው ዓለም የምትገኙ ምእመናን የኦርቶዶክሳዊት ቤተ ክርስቲያን ልጆቻችን፣ ህዳር 11 ቅድስት ሐና ኮተቤ ኢያቄም ወሐና በታላቅ ድምቀት ይከበራል። በዛ እንድንገኝ እግዚአብሔር ሁላችንም ለዛ ዕለት ያድርሰን። ምስጋና ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ቅዱስ ዳዊት በመዝሙር አንድ መቶ አሥራ ስምንት ቁጥር 20 ላይ ዛን ቀጽንተ እግዚአብሔር ጻድቃን ይበው ውስቴታ ይህች የእግዚአብሔር ደጅ ናት ጻድቃን የተመረጡ ይገቡባታል ያላት ቅድስት ቤተ ክርስቲያን ምንም እንኳን አሁን ያለችበት ወቅት የፈተና ቢሆንም ከሰማይ የተቀዳ ስርዓቷን ያለማቋረጥ እያከናወነች በወርቅ ዘንግ በተለካው ቤተ መቅደሷ ስርዓተ ሰማይን በምድር እያከናወነች ልጆቿም ከቢስጥር እንዲሳተፉ እያደረገች የጌታችንና የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደሙን እያቀበለች ትገኛለች። እንዲህ ዐይነት ሥርዓት ከሚፈጽሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ ክርስቲያናት መካከል በአዲስ አበባ ሀገረ ስብከት በየካ ክፍለ ከተማ በደብረ ብርሃን ደሴ በር የምትገኘው የኮተቤ መካነ ቅዱሳን ኢያቄም ወሐና ቤተ ክርስቲያን አንዷ ነች። እሺ አመሰግናለሁ። የኮተቤ መካነ ቅዱሳን ኢያቄም ወሐና ቤተክርስቲያን በ1976 ዓ.ም ሐምሌ 22 ቀን በብፁዕ አቡነ ተክለ ሃይማኖት ፓትሪያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዛክሱም ወጨጌ ዘመን በረ ተክለ ሃይማኖት ተመሰረተች። ከ20 ዓመታት በላይ ያለማቋረጥ ያገለገለው ቤተ መቅደስ እንደ አዲስ ታድሶ በአዲስ መልክ አገልግሎቱ መጀመሩ የደብሮ ምክትል ጸሐፊ ሊቃርደት ዲያቆን ሄሮክ ሞገስ እንዲህ በማለት ይገልጣሉ የኮተቤ መካነ ቅዱሳን ኢያቄም ወሐና ቤተ ክርስቲያን የህንፃ ቤተ ክርስቲያን በ1988 ዓ ምት በብዙ ቅዱስ አቡነ ጳውሎስ ፓትሪያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ አክሱም ወእጨጌ ዘመንበረ ተክለ ሃይማኖት የመሰረት ድንጋይ ከተቀመጠለት በኋላ ወዲያውኑ የህንፃ ቤተ ክርስቲያኑ ግንባታ ተጀምሮ በ1996 ዓ ም እንደዚሁ ብፁዕ ወቅዱስ አቡነ ጳውሎስ ባራኪነት ታቦታቱ ወደ መንበረ ክብራቸው ገብተዋል። ህንፃ ቤተክርስቲያኑም ተመርቋል። እንግዲህ ከ1996 ዓም ጀምሮ እስከ 2016 ዓ ም ድረስ ለ20 ዓመታት ያለምንም እድሳት ህንፃ ቤተክርስቲያኑ ሲያገለግል ቆይቷል። ከዛ ከ20 ዓመት አገልግሎት በኋላ በተወሰኑ ቦታዎች ላይ የማፍሰስ ሁኔታ ስለተፈጠረ እና ቤተክርስቲያኑ እድሳት ስለፈለገ በጊዜው የነበረው ሰበካ ጉባኤ በወሰነው ውሳኔ መሰረት ታቦተ ህጉ ግቢ ውስጥ ወደሚገኘው ወደ ቅድስት ስላሴ ቤተክርስቲያን እንዲገባ ተደርጓል። ያ ከሆነ በኋላ ህንፃ ቤተክርስቲያኑ ቀጥታ እድሳት እንዲደረግ ተደርጓል። እድሳት የሚለው ያው ህንፃ ቤተክርስቲያኑ የነበረ ስለሆነ እድሳት እንላለን እንጂ የወጣበት ወጪ እና ስራው ግን አዲስ ቤተክርስቲያን እንደ መስራት የሚቆጠር ነው። በጣም ብዙ የተጨመሩ ነገሮች አሉ። በፊት እንገለገል የነበረው በአንድ መንበር ነበረ። አሁን ግን ወደ ሶስት መንበር ቤተመቅደሱን በማስፋት የተቀየረበት ሙሉ የስዕል ስራ እንደ አዲስ የተሰራበት የላይኛው የቤተክርስቲያኑ የላይኛው ክፍል የጉልላቱ ክፍል በፊት በነበረው በኤጋ ቆርቆሮ የነበረ ነበር። አሁን ቀጥታ ወደ ዶም የተቀየረበት የታቦታተ ህጉ መዞሪያ ሰገነት ያልነበረበት፣ አሁን ግን እንደ አዲስ ሰገነቱ ተሰርቶ መዞሪያ የተደረገበት ስራዎች፣ ሰፊ ስራዎች ተከናውነዋል። ዙሪያው እንደዚሁ በቫዞላ ድንጋይ የመስራት ስራዎች ተከናውነዋል። ከሰላሳ ሶስት ሚሊዮን ብር በላይ በፈጀ ሁኔታ ለሁለት ዓመት ከስድስት ወር ያክል በእድሳት ላይ ቆይተን እንደዚሁ ግንቦት 24 ቀን 2017 ዓ ም ህንፃ ቤተ ክርስቲያኑ በብፁዓን አባቶች ባራኪነት ተመርቆ ወደ አገልግሎት ገብተናል ማለት ነው። በደብራችን ያለው መንፈሳዊ አገልግሎት በተጠናከረ መልኩ የሚገለገል ነው። በይበልጥ ደግሞ ምእመናን የወንጌል አገልግሎት ማግኘት አለባቸው በሚል በየጊዜው በሚሰጥ በሚነሱ ሀሳቦችና በሚሰጡ መመሪያዎች መሰረት የደብሩ ስብከት ወንጌል ተጠናክሮ ምእመናን ወንጌል እንዲያገኙ አገልግሎት እንዲያገኙ ከፍተኛ ጥረት ይደረጋል። ይሄም እንግዲህ ከፍሬያቸው ታውቋቸዋላችሁ እንደሚል መጽሐፍ በፍሬው ነው የሚታወቀው። ቤተክርስቲያናችን ሙሉ ናት ሙሉ ናት ማለት ማለት ነው። ቤተክርስቲያኗ ለአገልግሎት ቅዳሴ በምትቀድስበት ጊዜ ቤተክርስቲያን ውስጥ ያሉ ብዙዎቹ ምእመናኖች ቆራቢያ። ይሄ የወንጌል ፍሬ ነው። ዝም ብሎ የሚመጣ ሳይሆን ወንጌል ስለተሰራ የሚመጣ ነውና የወንጌል አገልግሎቱ በዚሁ ነው። የኮተቤ መካነ ቅዱሳን ኢያቄም ወሐና ቤተ ክርስቲያን እጅግ ፈዋሽ የሆነና ከመንበሩ ስር የሚፈልቅ ጠበል አለው። በእናታችን በቅድስት ሐና ስም የፈለቀው ይህ ጠበል እጅግ ድንቅ ድንቅ ገቢረ ተአምራትን ያደርጋል። የጸበል አገልግሎቱን በተመለከተ ቤተክርስቲያኗ ስትመሰረት ከመንበሯ ስር ግራውንድ ላይ የፈለቀ ጸበል አላት። ቤተክርስቲያኗ በቅድስት ሐና ስም የፈለቀው ጸበል ዛሬም ድረስ አለ። ያ የጸበል አገልግሎት ለብቻው ደግሞ ቦታ ተዘጋጅቶለት፣ አጥማቂ ተመድቦለት፣ ምእመናን በሰፊው የጥምቀት አገልግሎት እያገኙ ያሉበት፣ ፈውሰ ስጋ የሚፈልጉ ምእመናን ፈውሰ ስጋ እያገኙ ያሉበት ሁኔታ ተጠናክሮ የቀጠለ ነው። በዚህ ነው ያለው። እንግዲህ በ2018 ህዳር 11 በደብራችን ታላቅ ንግስ ይደረጋል። እንዲሁም ከህዳር 9 እስከ 11 ባለው ጊዜያት ለሶስት ቀናት የወንጌል ጉባኤ ተዘርግቶ እናንተን ይጠብቃል። ስለዚህም በነዚህ ሶስት ቀናት በመምጣት ቃለ እግዚአብሔር የተጠማች ነፍሶን በቃለ እግዚአብሔር እንዲያረሰርሱ ደብሩ ጥሪ ያቀርብላቸዋል። እንግዲህ ደብራችን ከተመሰረተችበት ጊዜ አንስቶ የህዳር 11 ቀን የእናታችን የቅድስት ሐና በዓለ እረፍት በሰፊው እየተከበረ እስከዚህ ቀን ድረስ ደርሷል። አሁን ደግሞ በዘንድሮ ደግሞ ይህ ህንፃ ቤተክርስቲያን እንደ አዲስ ከተሰራ በኋላ እድሳቱ ከተጠናቀቀ እና ታቦተ ህጉ ወደ መንበረ ክብሩ ከገባ በኋላ የመጀመሪያው ክብረ በዓል የህዳር 11 ክብረ በዓል በዚህኛው አመት አሁን የሚከበረው ነው እና ሰፊ ዝግጅት ተደርጓል። በሰንበት ቱርቴቱ የሚገባው ተገቢው የሆነ ዝግጅት ተደርጓል። በዚሁ እለት ምዕመናንን እና እንዲሁም ደግሞ ነዳያንን የመመገብ ስነስርዓቶች ይከናወናሉ። የዝማሬውና የወረቡ ስልጠናዎች ቀደም ብለው የተጀመሩ ናቸው። በሰንበት ውርቴት ብቻ ሳይሆን በካህናት በዓሉን በሚመጥን ደረጃ ዝግጅቶች እየተደረጉ ናቸው። ያለው በመሀሌቱ የተሻሉ አገልግሎቶች እንዲሰጡ የሶስት ቀን መርሃ ግብር የስብከት ወንጌል መርሃ ግብር ተዘጋጅቷል። ምእመናን በሰፊው ወደዚህ ቦታ መጥተው በረከት እንዲያገኙ ከፍተኛ ቅስቀሳ የተደረገ ነው። በእኛ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች አካባቢ የሚታየው ብዙ ሰው ጠዋት ሲነሳ ውዳሴ ማርያም ከመድገሙ በፊት በእንተ ሐና እምኪ ወኢያቄም አቡኪ ብሎ የሚማጸንባቸው ቅዱሳኖች ናቸው። መሰረቶች ተብለው በመጽሐፍ የተገለጹ የክርስቶስ አያት የሚሆኑ የእናታችን የድንግል ማርያም እናት አባት የሆኑ ናቸው። ብዙዎቹን ቅዱሳን ስናከብር ከሌን ወለዱ እንደዚህ አይነት ወንጌል ሰሩ እንዲህ አይነት ትሩፋት አደረጉ ብለን ነው ምናከው የቅዱስ እያቄምና የቅድስ ታሃና ግን ሰማይን ወለዱ ብለን ነው ምናከው። ሰማይ ፀሐይን አስገኝቷል፣ ፀሐይ ክርስቶስን ያስገኙ ያስገኘች ድንግል ማርያምን የወለዱ ቅዱስ እያቄምና ቅድስ ታሃና ከዚህ በላይ ክብር ይገባቸዋል። ምዕመናን የምንጸልየውን ጸሎት በማስተዋል የምንጸልየው ከሆነ ሁል ጊዜ በየቀኑ በስማቸው የምንማጸንባቸው ቅዱስ እያቄምና ቅድስ ታሃና ከዚህ በላይ ክብር ይገባቸዋል። አንዳንዱ ሰው በእነሱ በቅዱስ እያቄምና በቅድስ ታሃና ያለው እውቀት አነስተኛ ነው። ብዙ ምዕመን የሚያውቀው በእነዚህ ቅዱሳን ደረጃ ያለው እውቀት በጣም አነስተኛ ነው። በዚህም ጉዳይ ላይ ብዙ ሚዲያዎች ልትሰሩበት ይገባል የሚል ጥቆማ አለኝ። ለምን መጽሐፍ የሚለውን ለመዳናችን ሁሉ መሰረቶች የሆኑ እነዚህን ቅዱሳን ቅድስት ድንግል ማርያምን ያስገኙ፣ ከዚህ በላይ ክብር የለም። ክርስቶስን የወለደች ቅድስት ድንግል ማርያምን ያስገኙ ቅዱስ ኢያቄምና ቅድስት ሐናን የቅድስት ሐና በዓለ እረፍት በሚከበርበት በኅዳር 11 ቀን ሁሉም ሰው ሁሉም ሰው ልጇን እንደሚያከብረው ሁሉ ቅድስት ሐናንም በሰፊው በመገኘት እንዲያከብር ከፍተኛ ቅስቀሳ እያደረግን ነው። ምእመናንም በሰፊው የሚገኙበት ነው ሁልጊዜ። እኛም የምንፈልገው ግን ከዚህም በላይ ቁጥሩ ጨምሮ በደንብ የምናከብርበት ሁኔታ እንዲፈጠር በሰፊው እየሰራ ነው። በዚሁ አጋጣሚ ይህንን ድምፅ የምትሰሙ ኦርቶዶክሳውያን ሁሉ አብሰው ደግሞ በአዲስ አበባ ከተማ የምትገኙ ሁላችሁም ኮተቤ መካነ ቅዱሳን ኢያቄም ወሐና ቤተክርስቲያን ተገኝታችሁ ይህን በዓል እንድታከብሩ በረከት እንድታገኙ ጥሪ ማስተላለፍ ፈልጋለሁ። በዓለም ያላችሁ ኦርቶዶክሳውያን ደግሞ ቅዱስ ኢያቄምንና ቅድስት ሐናን በማሰብ በእለቱ በሚተላለፉ የኦንላይን መርሃ ግብሮች ላይ ሁሉ በመሳተፍ በረከቱን እንድታገኙ ጥሪን ማስተላለፍ ፈልጋለሁ። እንግዲህ በዚህ ዙሪያ ላይ የደብራችን በአዲስ አበባ ከተማ ሰፊ ቦታና ይዞታ አላቸው ከሚባሉ አብያተ ክርስቲያናት አንዷና ተጠቃሿ ናት። 144,000 ካሬ ሜትር ቦታ በህጋዊ ካርታ ይዛ የምትገኝ ከ40 ዓመት በላይ ይህንን ቦታ አስጠብቃ ያለች ደብር ናት። ልማት ያስፈልጋታል። ቤተክርስቲያን ነፃ ቤተክርስቲያን ተሰርተዋል፣ የግቢ አስፋልት ተሰርቷል እንጂ ተጨማሪ ግን ይህም ቦታውን የሚመጥኑ ብዙ ልማቶች መከናወን ይጠበቅባቸው። ቤተ ክርስቲያን ደግሞ ሁልጊዜም ልማቶችን ስታስብ የምታስበውና እንደ በጀት አድርጋ የምትይዘው ምእመናንን ነው። እና በዓለም ይህን ድምፅ የምትሰሙ በዓለም ያላቸው ኦርቶዶክሳውያን እንዲሁም ደግሞ በሀገራችን የምትገኙ ሁላችሁም አንደኛ ቦታውን በመርገጥ ከቦታው ረድኤት በረከት ማግኘት የሚቻልበት፣ ጸበሉን በመጠጣት ፈውሰ ስጋ ማግኘት የሚቻልበት፣ ቅዱስ ቁርባኑን በቦታው ተገኝቶ በመቀበል ፈውሰ ነፍስን ማግኘት የሚቻልበት፣ እንደዚሁ ደግሞ በዓለም ያላችሁ ደግሞ ልማቱን በመደገፍ በቤተክርስቲያኗ ህጋዊ አካውንት ልማቱን በመደገፍ እንግዲህ ይህንን የምትከታተሉ ይህን ፕሮግራም የምትከታተሉ የቤተ ክርስቲያኑ ህጋዊ አካውንት ከዚህ ከስር እንድታዩት ይደረጋል። በዛ አካውንት ልማቱን እንድትደግፉ፣ ቤተ ክርስቲያኗን ከፍ እንድታደርጉ፣ እንድታግዙ በዚህ አጋጣሚ በቅዱስ ኢያቄም እና በቅዱስ ሐና ስም ጥሬን ማስተላለፍ ፈልጋለሁ። የኮተቤ መካነ ቅዱሳን ኢያቄም ወሐና ዘርፈ ብዙ የልማት ስራዎችን እየሰራ በመንፈሳዊ አገልግሎትን በርካታዎችን በቃ እግዚአብሔር እየመለሰ ለንስሐ እያበቃ በቅዱስ ሥጋው ደሙ እያበቃ ያለ ታላቅ ደብር ነው። በመሆኖም ዘርፈ ብዙ ልማቱን ለማገዝ ከስር በተጠቀሱ የንግድ ባንክ አካውንት የደብሩ ልማት እንቅስቃሴ እንድትደግፉ በመላው ዓለም ያላችሁ ኦርቶዶክሳውያንን ጥሪ እናቀርብላቸዋለን። የኮተቤ መካነ ቅዱሳን ኢያቄም ወሐና ቤተ ክርስቲያን ለነፍስ ረፍት የሚያገኙበት ለመንፈሶ ሰላምን የሚያገኙበት እጅግ ታላቅ ደብር ነውና ኮተቤ መካነ ቅዱሳን ኢያቄም ወሐና ቤተክርስቲያን እየመጣችሁ እንድትጎበኙ በረከትም እንድታገኙ ወደ እናታችን ወደ ቅድስት ሐና እንድትመጡ ጥሪ እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር ይሆኑ።